ቤተሰቦቿ አንዱ እንዳትደነግጡ ምክንያቱም ይሄ የእናንተ ልጅ ታሪክ ብቻ አይደለም። በጣም ብዙ ሴት እህቶች ቤተሰቦቻቸውን ለማገዝ ለመርዳት ወደዚህ ወደ አዲስ አበባ በመምጣት በስራ ሂደት ውስጥ እንደዚህ አይነት ነገሮችን ይፈጥራሉ። ሰላም ጤና ይስጥልን፣ የተከበራቸው የእዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በእዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ፣ ያልተነኩን ያልተዳሰሱ ታሪኮች ነው ለእናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እንዳጋጣሚ ሆኖ በአንድ ተመሳሳይ ቦታ ላይ ነበረ የምንሰራው በፍቅር አብረን ብዙ ነገሮችን አድርገን ነበር። በመጨረሻ ግን እንዳይሆን አድርጎ ጥሎ ጠፋ ትላለች የዛሬ ተረኛ ባለ ታሪካችን። ምንድን የሆነው ምንድን የተፈጠረው የሚለውን ደግሞ ከራሷ በት እንድትከታተሉት ጋብዛችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመርጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ ያለመሰገድ ታደሰ ነኝ። አብራችሁ ቆዩ በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዴምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር አንድን ጨርሰን ዳያስፖራ ቁጥር ሁለትን እየሸጥን መሆኑ ይታወቃል። ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50 ፐርሰንት በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78 ሺህ ብር ጀምሮ በ10 ፐርሰንት ቅድመ ክፍያ ከ60 ፐርሰንት የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን። ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ። ለመመዝገብ ከታች ያለው ስልክ ይጠቀሙ። ዴምስ ሪል ስቴት ደስታው እዚህ ይጀምራል። እንኳን ደህና መጣሽ። እንኳን ደህና ቆያቸው። ሰላም ነው? እግዚአብሔር ይመስገን። እናመሰግናለን ስለመጣሽ፣ ታሪክሽን ስለምታካፍይን። ማን ልበል? ነፃነት ከበደ። ነፃነት ከበደ እሺ። እንግዲህ ዛሬ አንድ ጉዳይ ይዘሽ መተሻል። ነፍሰ ጡር ነሽ አይደል? ከእሱ ጋር በተያያዘ ነው ይዘሽ የመጣሽው። ግን ከዛ በፊት እንደው እስኪ ንገሪኝ የት ነው ተወልደሽ ያደግሽው? ስለ ልጅነትሽ ንገሪኝ እስኪ። እኔ ተወልጄ ያደኩት ወለይታ ነው፣ ቦዲቲ የሚባል ከተማ ውስጥ እና እዛ ተወልጄ አድጌ ትልቅ ከሆንኩ በኋላ ነበር ወደ አዲስ አበባ የመጣሁት። አክስቴ ጋር መጥቼ ከአክስቴ ጋር ስኖር ነበር። ያው በአንዳንድ ጉዳይ ከእሷ ጋር ስላልተስማመን ከእሷ ቤቷ ወጥቼ አንዳንድ ስራዎችን ብቻ መስራት ጀመርኩኝ። ስሰራ ነበረው ደግሞ መስተንግዶ ነበር። ለምን መጣሽ ከሀገርሽ ወደዚህ? ቤተሰቦቼን ለመርዳት ስል ምክንያቱም ምንም የላቸው በጣም ደህና ስለነበሩ እነሱን ለመርዳት ትምህርቴን ጥዬ መጣሁ። ስምንተኛ ክላስ ተማሪ ነበርኩኝ። በዘንሰት ያው ትምህርቱንም አላጠናካኩም ትቼ መጣሁ። ከዛም በኋላ እዚህ አንዳንድ ስራዎችን ሰርቼ እነሱ መርዳ ከዛም የሰው ቤት ስሰራ ነበር እና አንድ ጓደኛ የነበረች እና የሰው ቤት ከመስራት ይልቅ ይኸው የሰው ቤት መስራት ነው፣ ግን ቢሆንም ከዚህ የተሻለ ስራ ይኖራል ብላ ወደ መስተንግዶ ህይወት አስገባች። መስተንግዶ እሰራ ነበር ለአራት አመታት። ማን እስካሁን ድረስም እየሰራው ነበር ማለት ነው። እየሰራው ቤተሰቦቼን እረዳቸዋለሁ። እናቴንም አባቴን፣ እና ታናሽቶችና ወንድሞች አሉ። እነሱንም እረዳቸዋለሁ። መስተንግዶ እየሰራሽ ማለት ነው? ጥሩ ጎበዝ። እንዴት ነው መስተንግዶ? እንግዲህ ሰውን ማስተናገድ እንደው እንዴት ነው? በእርግጥ እናገኛለን ትንሽም ቢሆን የማታ ስንሰራ በብዛት እናገኛለን። በትንሹ አምስት መቶ እስከ አንድ ሺህም ልናገኝ እንችላለን። የጠዋት ግን ብዙም አናገኝም። ጠዋት የሚጠጣ ጠዋት የሚጠጣ ብዙ አይገኝም። የማታ ስንሰራ የመጣ ሰው የተለያየ ባህል ይዘው ነው የሚመጣ። አንዱ ይነጫነጭብሃል፣ አንዱ ብዙ ነገር እንኳን እየተንከባከብኮ በጣም ነው የሚናደረው። በቃ የቤቱን ብስጭት በኛ ላይ ነው የሚያሳልፈው። በጣም ይበሳጭና እየተንከባከብ ነው እንኳን ያንኳ አካል ያጨበጭባል። ከዛም በኋላ አለቃችንን ይጠራና እጅ ልጅ በስራት አትንከባከበንም፣ በቃ አውጣትና ቀይሯት ይላሉ። ብዙዎቹ ማለት ነው እና እየተሻሉም ደግሞ አለው የሚያዝኑልን፣ በርቱ ከዚህ ህይወት ወጣላችሁ ነገ የተሻለ ህይወት ታገኛላችሁ፣ ከዚህ ወት ወታችሁ ምናምን በርቱ ምሉም ማለት ሁሉም አንድ አይደለም። የጠዋት ስንሰራ ደግሞ በቃ የሚበላና የሚጠጣ ሰው ብቻ ነው የሚመጣ። ባይሆን የከሳ ስንሰራ ክብር እናገኝ፣ የጠዋት ስንሰራ ደግሞ ክብር እናገኛለን። ባይሆን የተሻለ ሰው ስለሚመጣ ጠዋት ላይ የሚበላ የሚጠጣ፣ ባይሆን ጩልቦና ነው የሚመጣውና ሲበላም ስንንከባከባቸው ደስ ይላቸዋል። በትንሹም ቢሆን የተሻለ ገንዘብ ትንሽም ቢሆን ይሰጡናል። እሺ እንግዲህ መስተንግዶ እየሰራሽ ስጋ ቆራጩን ተዋወቅሽው። እስኪ ንገሪ፣ ምንድን ነው ታሪኩ? መስተንግዶ እየሰራው ከሱ ጋር የተተዋወቅኩት በድጋሚ ሌላ ቤት ገብቼ ነበረ። ብዙ ጊዜ ከሰራውበት ቤት ወጥቼ ሌላ ቤት ገባው። ከገቡ በኋላ እዛ እንደገባው እሱ ነበር የተዋወቅኩት። እና ስርክ ተቀያየረና፣ ጠዋት ነው የምሰራው የከሰዓት ከመስራት ወጥቼ የጠዋት መስራት ጀመርኩኝ፣ እና እዛ እየሰራው ከእሱ ጋር ተተዋወቅን። ብዙ ጊዜ እንደዋወላለን እናወራለን። እኔ መስተንግዶ ሰራለሁ፣ እሱ ደግሞ ስጋ ቆራጭ ነበር የሚሰራና እዛ ተተዋወቅን። ከዛም በኋላ ጓደኛሞች ሆነን ማለት ነው። ፍቅር ጀመራችሁ መስኝ ከዛም መካከል በቃ አብረን እየቆየን እየቆየን እኔም ከኢትዮጵያ ለመውጣት አሰብኩኝ። ቤተሰቦቼን እዚህ ሆኜ በብዛት መርዳት አልችልም ለነሱ የሚያስፈልጋቸውን ብዙ መሙላት አልችልምና ከዚህ በወጣ ብዬ አሰብኩኝ። ምና ፕሮሴስ ጀምሬ ነበር። አጋጣሚ ከእሱ ጋር በጓደኝነት እያለ የጽንስ ቀረ ከቀረ በኋላ ያው አብረንም ተስማማ ለማሳደግ፣ ግን ቤተሰቦቹ በፍጹም አይሆንም አሉ መሰለኝ የማ ቤተሰቦች የሱ በዛ ምክንያት ራቀኝ። እኔ ለምድሮ ቤተሰቦች አይሆንም የሚሉት እንጃ እሱን አልነገረኝም። ቤተሰቦች አይሆንም አሉ አለ። ከዛም በኋላ እንዴት እኔም የምናረኩኝ ማለት በቃ በሁሉም ነገር ብሆን ማለት እኔ ቆንጆ ስላልንኩ ነው ወይስ ንስ ስለገረ ነው እየጠየኩት፣ በቃ አይሆንም አሉ አለ። ከዛም በኋላ በቤተሰቦች ራሱ አላማከኝም። እኔም አልፈልግሽም አለኝ። እንደዛ ስል አሁን እኔ ይሄንን ልጅ መማረግ ይችላለሁ። ከዛም በኋላ እናጥፎ አለ። እንደዛ እንዴት ይሆናል አራት ወር የሆነ ልጅ እኔን ነው ይዞ የሚሄደው፣ እንዴት ማጥፋት ይችላለሁ አልኩት። ከዛም በኋላ በቃ የምችለውን እኔ ከውጭ ሆኜ እረዳሻለሁ አለኝ። ከዛም በኋላ እሺ በቃ እንደዛ ከሆነም ጥሩ ግን ምን አርጌ ነው፣ ምን አጥፍቼ ነው ጥፋቴን የምትነግረኝ፣ ደስ ይለኛል፣ ለማስተካከልም ጥረት አደርጋለሁ። ጥፋቴን ንገረኝ ስለ በቃ ምንም ጥፋት የለብሽም፣ ግን ይሄ ህይወት ያስፈረኛል። ወደዚህ ህይወት መግባት አልችልም አለኝ። ስንት አመትሽ ነው? እኔ ሀያ ሶስት አመቴ ነው። እንዲህ ጥንቃቄ የጎደለው ነገር ታደርጋለች? አዎ፣ በእርግጥ ትልቅ ስህተት ነው የሰራ ነው ግን ቢሆንም እኔ በፍጹም አላወኩም ነበር እንዳረገዝኩ እኔ ምርመራ ለማድረግ ስለሚሄድ ነበረ እርግዝና እንዳለብኝ ነገሩኝ። መድኃኒት መጠቀም ነበረብኝ ግን ጊዜው ካለፈ በኋላ ነበር የተጠቀምኩት። አሁን ባለፈው ነገር ላይ እንድትጸጸች ምናምን አደለም፣ ይህን የሚያዩ ሰዎች ደግሞ እንዲማሩ ነው። ገባሽ? ምክንያቱም ምንም ነገር በሌለበት ብቻ ለብቻ ነው የምትኖሩታል። አንድ ላይ ይኖሯቸዋል አንድ ላይ ለትንሽ ጊዜ ነው ይኖር ነው እንጂ ብቻ ለብቻ ነበር ኑሯቸው። በዛ ህይወት ውስጥ ገባሽ። አሁን ችግሩ ማን ጋር ቀረ? ማን ጋር ቀረ? አንቺ ጋር አደለ የቀረው? አየሽ። አሁን ተጠንቀሽስ ቢሆን ኖሮ ይሄ ነገር ይመጣል አይመጣም፣ አደለ እሱም እንደዛው እንደጓጓለሽ እንደፈለገሽ ይኖራል ብዬ አስባለሁ። አሁን እኮ እሱም እንግዲህ እዛ ጋር የሚያገኘውን ደግሞ አንቺ ነሽ ምታውቂው፣ እናንተ ናችሁ ስለምትተዋወቁ ማለት ነው። በዛ ከባድ ሁኔታ ውስጥ ልጅንም ያህል ነገር አምጥቶ ያንን ኃላፊነት ሸሽቶ ሊሆን ይችላል አይደለ ከባድ እኮ ነው አይደል? ኑሮ ከባድ አይደለም እንዴ? እሱ በጣም ከባድ ነው። ኑሮ በጣም ከባድ ነው። በእርግጥ ግን ቢሆንም ደግሞ ልጅ ከመጣ በኋላ ማጥፋቱ ማጽያት አደል? እሱ አጥያት ነው። በፍጹም ይህን በሕይወትሽ ማሰብ የለብሽ። ልጅ አንዴ ከተፈጠረ በኋላ ማጥፋት የሚባልን ሀሳብ ማሰብ የለብሽ። አጥያት ነው። እሺ። እኔ አሁን ይህንን የምነግርሽ ለምን መሰለሽ? አንዴ አልፏል ይሄ አይደለ? አንዴ ሆኗል። ምንም ምንም አትወኝም እኮ አንቺ፣ ታሳድጊያለሽ ልጅ። ጎበዝ ነሻ ምክንያቱም ያኔ በጥንካሬ ገባሽ የቤተሰብሽን ሰብሽን ህይወት ልትለውጭ አይደል የመጣሽው ከዛ እዚህ ድረስ የማታውቂው ቦታ ላይ አይደለ። አሁን ደግሞ ልጅ ልጅ እኮ ጸጋ ነው በነገራችን ላይ አይደል። ልጅ መታደል ነው። እግዚአብሔር እግዚአብሔር ሲፈቅድ ነው ልጅ የሚመጣው ገባሽ? አዎ ብዙ ሰዎች እኮ ልጅ ልጅ ለማግኘት በየቤተክርስቲያኑ በየቤተ ክርስቲያኑ በየመስጊዱ በየሆስፒታሉ ይሄዳሉ፣ አደለ። ስለዚህ አንቺ ደግሞ ይሰጥ ገና ልጅነሽ ነሽ አንቺ ራስሽም እኔ ጫናውን እንድትማሪበት ነው ይሄን የምነግርሽ፣ እሺ እንድታለቅሺ ወይ የሆነ ነገር እንትን እንዲልሽ አደል አደል። ምክንያቱም ጥንቃ ብዙ አይነት ጥንቃቄ ማድረግ ይቻላል። ለምሳሌ ይሄ አሁን የ24 ሰዓቱ ምናምን የምትሉት ብቻ ሳይሆን ብዙ ነገሮች አሉ አይደል፣ የወሊድ መከላከያዎች መርፌ፣ ኪኒን ብዙ ነገሮች አሉ። መጠቀም ካለበት ሰው ኃላፊነት ካለበት ያን ማድረግም አለበት፣ አደለ ምክንያቱም ከህልምሽ ነው የምትደናቀፊው፣ አደለ ለዛ ነው ያነልኩሽድግ ነው ብዙ ነገሮች ጨልመዋል። አሁን ንታይ ቤተሰቦችን መዳሳጭ ወይ ራሴን ማስተዳደርም አልችልም። እሱ ይቅርና አሁን ላይማ ብዙ ቦታ ልብስ ማጠብ እንኳን ለመጠየቅ እጅ አለው። በጣም ብዙ ቦታ ግን እንዲህ የሆነች እንዴት ታጥቢያለች ብሎሁን። የስንት ወር ነፍሰ ጡር ነሽ? ሰባት ሁለት ወር ነው የቀረሽ። አይዞሽ። ምና የተለያየ ስለምጠይቅ ያለው እንዲህ የሆነሽ እንዴት ሰር ያለሽ፣ በፍጹም አይሆንም አሉ። እንደዚህ እንዴት ሊሆን ይችላል? ያው እንደዚያ ነው የሚሉት አይ በሰላም ዋናው ነገር አሁን ምንድነው ያለሽበትን ሁኔታ አይተው ነው እነሱ ያንን የሚሉት። ግን አንቺ ዋናው ጠንካራውን እስካሁን ያሳለፍሽውን መከራ አንቺ ታውቂያለሽ። ጠንካራውንሽ ደግሞ በሰላም ተገላግለሽ እግዚአብሔር እንግዲህ በሰላም መቤት የማርያም ተገላግለሽ እና በሰላም ከተገላገልሽ በኋላ ከእንትን ካልሽ በኋላ ደግሞ ወደ ስራሽ ትመለሻለሽ። እሺ፣ ተስፋ እንዳት ቆርጪ። ገባሽ አደል? በፍጹም ተስፋ እንዳት ቆርጪ። አንቺ በጣም ገና ህፃን ልጅ ነሽ። 23 አመት፣ በጣም ህፃን ልጅ ነሽ። ገና ብዙ ተስፋ አለሽ ከፊትሽ ብዙ ነገር ለሌሎች የምትተርፊ የምትሆኝበት ገባሽ አይደል? የዛሬ መቸገርሽን አይደለም ማየት ያለብሽ፣ ከዛሬ መቀበል ነው። አሁን ካንቺ የሚጠበቀው የሆነውን ነገር መቀበል። በቃ አሁን አትቀይሪው። ገባሽ አይደል? አሁን ርግዝናሽን ትቀይራለሽ አትቀይሪው፣ መቀበል ነው። ከዛ በኋላ ደግሞ ከሱ ጋር ያለውን ነገር ማስተካከል፣ መስተካከል የሚችል ከሆነ እሱን እኛ እንሞክራለን። ግን ለመጨረሻ ጊዜ መቼ ነው የተለያያችሁት? በቃ ለመጨረሻ ጊዜ የተለያየ ነው። ከአራት ወር በኋላ አንድ ቀን ብቻ ነበር የተገናኘ ነው። ምክንያቱም አራት ወር እስከሚሆነኝ ድረስ እዞ ቤት ስራ ትሰራ ነበረ፣ አብረን ማለት ነው። እና እኔ ካለሁበት ቤት ተለቅ ያለ ቤት ተከራይተን ልንኖር ነበር ሀሳባችን። እና አንዳንድ እቃዎችም እሱ እየገዛ ነው ምናምን ይለኛል ጓደኛው የእሱ ጓደኛ አለ፣ ከወንድሞቹ ጋርም አስተዋውቀኛል። እና ያው ከትላልቅ ቤተሰብ ጋር ባያስተዋውቀኛል ከዛ በቃ አብረን ለመሆን አስበን ሁሉንም ነገር ከጨረስን በኋላ ምን እንደተፈጠረ እኔ ምንም አውቀው ነገር የለኝም። አይሆንም፣ በፍጹም አይሆን ነገር ነው። በቃ አልፈልግሽም፣ ከውጪ ሆኜ የምችለው ነገር ካለ እረዳሻለሁ አለኝ። እሺ እንደዛ ከሆነማ አሪፍ ነው፣ በቃ እምትረዳኝ ከሆነ እኔም ቤተሰቦቼ ጋር ሳልሄድ እዚህ ይወልዳለሁ። ምክንያቱም ቤተሰቦቼ በእንደዚህ አይነት ሁኔታ አይቀበሉኝም። እኔም የምረዳቸው እኔ ነኝ፣ እዚሁ የሚያስፈልጋቸውን ነገር ማሟላቸው እኔ ነኝና፣ አሁን ላይ ደግሞ ችግር ሆኜባቸው ከመሄድ እዚህ ይወልዳለሁ። በቃ አንተ አብረኸኝ ብትሆን ኖሮ በይሆን ባይሆን አግብቼ ነው ብዬ ሊሄድ ይችል ነበር፣ ግን ቢሆንም እርግዝና ተሸክሜ ያለ ባህል ሲሄድ እኛ ሀገር ላይ በጣም ብዙ ችግሮች ይመጣሉ፣ እና ደዛ ሌልም አልኩት። እሺ በቃ አለ። ከዛም በኋላ በፍጹም ስልክ ስደውለትም በስርዓት አያናግረኝም። የሚያናግረኝም ምን አሰብ በእንደዚህ አይነት ሁኔታ በቃ ልኝጥላኝ ልትሄድ ነው ስለ ምንም ማድረግ አልችልም፣ ከዚህ በኋላ ምንም ማድረግ አልችልም እያለ እያለ በስተመጨረሻው ሙሉ በሙሉ ጠፋ። ስልክም መደወል አቆመ። የሚሰራበትን ቦታ ታውቂ? አብራቸው አልነበር የምትሰሩት? አብረን ነበር የምንሰራውማ። የምሰራበት ቦታ እንደምመጣም አይፈልግም ነበር። ልምጣ ስል እኔ እመጣለሁ እንቸት እንጭ ይለኛል። እዛ ቦታ ላይ ስራ ቦታ ነው ላናግርሽ አልችልም። የስራ ቦታ ጓደኞቻችሁ ምናምን ያውቃሉ? የእናንተን ግንኙነት ያውቃሉ? አሰሪዎቻችሁ ምናምን ያውቃሉ? አስሪዎቻችን አያውቁም እዛ ጓደኛው አብረን የምንሰራቸው ልጆች ናቸው የሚያውቁት። እና በቃ ሁሉም ነገር እንደዛ እየተባለ በቃ ሁሉም ነገር ተበላሽ። አሁን የት ነው ያለው እሱ? እዚህ አዲስ አበባ ነው ያለ ሀምሳ ስምንት። እሱ የሚኖሩበት አካባቢ ማለት ነው የእናቱ ቤት እዛ ነው የሚኖረው። የምትሰሩት እዛው አካባቢ ነበር አይደለም? እኛ ጀሙ እንትን ነበረ ጀሙ ነበረ ምንሰራ ጀሙ ማብራት ማለት ነው ወደ ለፍቱ ሄጄ እዛ ነበረ ስንሰራ የነበረው። እና አሁን አሁን ያው ጾም ስለሆነ ምናልባት እንግዲህ ስራ ስራ የለውም። በእርግጥ ሲፈታ ይገባል ሲፈታ ወይም ማግባት መች ይቀራል። እና በባለፈው እንደው የለት ነበር እባክን እኔ በጣም ቸግሮኛል እና አሁን ላይ ስራ እየሰራውም አይደለም ለሁለት ከሁለት ወር በላይ ቤት ተቀምጫል ነው ያለኝ ገንዘቡም ጨርሻለሁ። አሁን እኔ ጎዳና መውጣት የኖርደኝ ስለው በቃ መጥቻ እናቅርሻለን መሺ ብዬ ጠበኩት፣ ጭራሽ ስርሙ እንኳን መልሶ አልደወለልኝም ጠፋ። በሳ ምን ያህል ጊዜ ነው የፍቅር ግንኙነት የነበራቸው? ይህ ለምባል ስድስት ሰባት ወር ያው ስንሱ ከመቅረቱ በፊት በስድስት በሰባት ወር ነው ሁሉም ነገር ሁ የሆነው በትንሽ ጊዜ ውስጥ ነው። በእርግጥ ምን መልእክት ማስተላለፍ ትፈልጊያለሽ? እኔ ማስተላለፍ ምፈልገው በእርግጥ በዚህ ሰዓት ላይ የሚረዳኝም የሚደግፈኝም እኮ ግን ያለ ሰው ማንም የለም። እና የሚችል ከሆነ እንደምረዳኝ እፈልጋለሁ። እና እየሰማኝ ከሆነም እያየኝ ከሆነም ይሄንን ልጅ ይፈልገዋል። ይፈልገው ለልጁም ምን አይነት አባት መሆን ይቃል። አንዳንዴ ሳንፈልግም ትልቅ ነገር ውስጥ እንገባለን። ይሄ ልጅ አባት ያስፈልገዋል። እኔ ባልባጣም አልጨነቅም፣ ግን ልጁን እንደሚያሳድግ ይፈልግ። በነገራችን ላይ እንደው አሁን ቤተሰቦች እንደው እንደዚህ ብሄድ ምናምን ላልሽው፣ እስካሁን ስትረጃቸው የነበርሽው አንቺ ነሽ እንዳልሽኝ ከሆነ እና በደስታ ጊዜ ብቻ አይደለም እንደው ልጅ የሚፈለገው በጉዳቱም ጊዜ ነው። ኦፍኮርስ፣ ከባድ ሊሆን ይችላል። ምናልባት እኔ አላውቅም፣ አሁን አንቺ እንዳልሽኝ በማህበረሰቡ አካባቢ ባለው ነገር ላይ ምናምን ልትይኝ ሊሆን ይችላል። ግን ሁሉም ወላጅ ደግሞ ልጁን አይጥልም። ገባሽ አንቺ እንደው እንደ መጨረሻ አማራጭ አሁን ትሄጃለሽ ማለት አይደለም እኮ አማራጭ ካገኘሽ እዚሁ ትወልጃለሽ። ግን አሁን ይህን ቪዲዮ ያዩታል እኮ በነገራችን ላይ ያዩታል። ቤተሰቦች ይህን ቪዲዮ እዛ አንድ ሰው ሊያዩ ይችላል ብዙ ቦታ ስለሚታይ ማለት ነው። ስለዚህ ስታዩትም ቤተሰቦቹ አን እንዳትደነግጡ ምክንያቱም ይሄ የእናንተ ልጅ ታሪክ ብቻ አይደለም። በጣም ብዙ ሴት እህቶች ቤተሰቦቻቸውን ለማገዝ ለመርዳት ወደዚህ ወደ አዲስ አበባ በመምጣት በስራ ሂደት ውስጥ እንደዚህ አይነት ነገሮችን ይፈጥራሉ። ስለዚህ ይሄ በእናንተ ልጅ ላይ ብቻ የተፈጠረ ነገር አይደለም። ስለዚህ አማራጭ እንዳለች ካገኘች ከሱ ጋር የሚስማሙበት መንገድ ከተፈጠረ ያው እዚ በትክክሉ እኛም የምንፈልገው ያንን ተግባቡ ና እሱ ይህን ነገር ተቀብለው አብራችሁ ተደጋግፋችሁ እንድታድጉ ነው እኛ የምንፈልገውና ያንን ካደረጉ ሰየው በክብር መጥተው ቤተሰቦቻችሁ ደግሞ ከወለድሽ በኋላ በክብር እነሱም ያስተናግዷቸዋል እነሱም ቤተሰቦች እንደዛው ማለት ነውና። አይዞሽ እሺ። ምንም ይሄ ያንቺ ታሪክ ብቻ አይደለም፣ የብዙ ሰዎች ታሪክ ነው። እሺ፣ ምናልባት ይሄ መልእክት ይሄን ቪዲዮ ልታዩት ትችላለህ፣ አንተ ታዩዋለ ብዬ ማስባለሁኝ። ጥያቄዋን ልትመልሰው በጣም ደስ ይለናል። ምናልባት እሱ ያለችው ነገር ትክክል አይደለም፣ እኔ የምነግራችሁ እውነት አለም ካልከን ትመጣ በጣም ደስ ይለናል። አለበለዚያ ግን ልክ ቀድሞ እንደነበረው ፍቅራችሁ ፈልጋችሁ እዚህ ነገር ውስጥ እንደገባችሁ ሁሉ ከዚህ በኋላ ያለውንም ነገር አብራችሁ በጋራ ነው ማድረግ ያለባችሁ ብዬ አስባለሁ። ምክንያቱም ይሄ ነገ የሚወለድ ልጅ ወይ ነገ የምትወለድ ልጅ የሀገር ተረካቢ ነው የሚሆኑት። ስለዚህ ጥሩ አባት፣ ጥሩ እናት ሆናችሁ ማሳደግ መቻል አለባችሁ ብዬ አስባለሁኝ። ምናልባት አሁን ስልክ እየሰራ አይደለም፣ ልትደውልልን ስላለ ይኸው ስልካችን፣ ደውልልን፣ እናገኛለን ማለት ነው። በህይወትሽ ውስጥ የሚጸጸትሽ ነገር አለ እንደው ባላረኩት ምናምን፣ እንደው ሰዎች እንዲማሩበት አለ አንዳንዴ ያልተረጋገጠ ህይወት ውስጥ ገብቶ ህይወታቸውን መሰዋት የለባቸውም። ምክንያቱም እርግጠኛ መሆን አለባቸው በዛ ነገር ውስጥ እንደዚህ አይነት ነገር መጥቶ ልጃቸውን ከማጥፋት ይልቅ ቅድሚያ መጠንቀቁ በጣም ትልቅ ነገር ነው። አሁን ላይ እንደምታይ እኔ በብዛት ተቸግር ያለ በብዙ በቃ በትንሹ ጎዳና ላይ ለመውጣት ትንሽ ጊዜ ነው የሚቀረኝ አሁን ያው ጎረቤቶቼ ያው ካጠገቤ ያለው ሰዎች እነሱ እየረዱኝ ነው እስካሁን ድረስ በከራይ ቤት ያለውት ማለት ነው። እና በእንደዚህ አይነት ህይወት ውስጥ እንዳይገቡ ሁሉም ጥንቃቄ ቢያደርጉ የተሻለ ነው። ያልተረጋገጠ ህይወት ውስጥ ገብቶ ራሳቸውን ችግር ውስጥ ከመክተት ቢቆጣጠሩ፣ ምክንያቱም በቃ የማይሆን ነገር አይሆንም ነው ቀድሞ መጠንቀቁ ደግሞ አይከፋም። ብዙ ሴቶች አሉ እንደኔ መስተንግዶ የሚሰሩት በብዙ ነገር ሊታለሉ በንግግር፣ በእርግጥ በብር ላይሆን ይችላል ምክንያቱም ብር ስለሚያገኙ በብር ላይታለሉ ይችላሉ። ግን በቃ በንግግር ምናምን፣ በብዙ ነገሮች ሊታለሉ ይችላሉ። ከእንደዚ አይነት ነገር ራሳቸውን መጠበቅ ይኖርባቸዋል። መልእክትን ያስተላለፍ አንቺ መማሪያሽ ነው መሆን ያለበት። ቅድም እንዳልኩሽ በጣም ብዙ ከፊትሽ ብዙ ነገር አለ፣ ብዙ ራስሽን የምትቀየሪበት ከአንቺ አልፎ ለሌሎች። ዛሬ ላይ ያለሽበት ነገር የነገሽ መገለጫ አይደለም። እሺ ነገ ያንቺ የተሻለ ሊሆን ይችላል። መጸለይ፣ ጎበዝ መሆን፣ መጠንከር፣ ተስፋ አለመቁረጥ ነው የሚያስፈልገው። እስኪ ለራሱ መልዕክት አስተላልፊ ተስተላልፊለት። ቸሪ ቅርታ አድርግልኛት። ፍቺ ከሆነ ግን ይሄ ሁለታችን ያመጣ ነው ልጅ ነው የኛው ልጅ ነው፣ እና እሱ ብቻው ማደግ የለበትም። አንተ የአባትህን ፍቅር አላገኘህም አይደል? ልጃችንስ እንደዛ እንደሚያደግ አትፈልግም አይደል? እባክህን እኔ ከወለድኩ በኋላ የምችለውን ሁሉን አደርጋለሁ። የትኛውንም ስራ በሆን ለመስራት ዝግጁ ነኝ። ግን እባክህን ይሄ ልጅ ያለ አባት እንደሚያደግ አታደርገው። ሴትም ይሁን ወንድ፣ ሴት ነው ምትፈልገው አንተ ሴት ከሆነች ምሰየው ነው እኔ እስካሁን ድረስ አላየውም። ሴት ይሁን ወንድ ግን ቢሆንም እባክን እባክን ልማስቀንለ ላምን ያለ አባት እንደሚቀራት አድርገው ልጃችንን አደራ ሴት ልጅ መውለድ ይፈልጋለሁ ብሎሻል ብሎሻል ከአንቺ ሴት ልጅ መውለድ ይፈልጋለሁ። አይዞሽ፣ አታልቅሽ። ምንም ምንም አላጠፋሽ፣ እሺ በፍጹም ምንም አላጠፋሽም። ፈልጋችሁ ወዳችሁ ማንም ሰው ሳያስገድዳችሁ አይደል ፍቅር የጀመራችሁት፣ የመጣውንም ነገር ደስታውን እንደዛ እንዳጣጣማችሁ ደግሞ የመጣውንም ነገር አብራችሁ በጋራ ነው። ለአንተም ነው የመልክት በነገራችን ለወንድማችን በጋራ ነው ኃላፊነቱን መውሰድ ያለባቸው። አለበለዛ የምናደርገው ምንድን ነው? በህግ እንሄዳለን። ይሄ ደግሞ ለሁለታችሁም አይጠቅማችሁ እንጂ ያው ልጅቷ መብት አላት የመጠየቅ። ያው ስለዚህ አንተም ደግሞ የምትሄድበት መንገድ ሊኖር ይችላል። ስለዚህ ህጉ ደግሞ በጋራ ሁሉንም ነገር አይቶ ይወስናል ማለት ነው። ስለዚህ ከዛ ሁሉ ነገር ውስጥ ግን እናንተ የምትዋደዱ ሰዎች ከሆናችሁ መተጣጣጥማ ትፈልጉ ከሆነ ህይወት እኮ ይቀጥላል። ነገ ይህ ልጅ ያድጋለች፣ ልጅ ታድጋለች። ስለዚህ ያንን በጋራ ብታደርጉና ብትስማሙ በጣም ደስ ይለናል። አይዞች፣ በርቺ፣ እሺ፣ በርቺ፣ ጎበዙኝ፣ እሺ፣ እሺ። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለታሪካችን ጋር ያደረኩት ቆይታ ይህንን ነው የሚመስለው። በቀጣይ ከሌላ ባለታሪክ ጋር እንገናኛለን። እስከዛው እኛን ማግኘት ከፈለጋችሁና በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሎ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ።